ሰላም ቤተሰብ፣ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ከቸርች ወጥቼ እስቲ ወጣን በል ተባብለን ከጩጫዋ ጋር እንግዲህ በስሱ ስናክ ነገር ለመውሰድ ወጣን። እንዴት ናችሁ? ሰላም ናችሁ ወይ? ሰንበት እንዴት ነው? ሰላም ነው ወይ? ዊኬንድ እንዴት ይዟቸዋል? ናዮን አይቻት ትላንት፣ ቀጥታ ወደ ገደለው ነው የምገባው። እና ትናንት ነው ከትላንት ወዲያ ብቻ አየውኝ ዞር ዞር ስልና አሳዘነችኝ። አያቸኋልን ለወገኖች የሰው ልጅ ህይወት፣ ምኑ ጋር እንደሚቋጭ ምኑ ጋር እንደሚያበቃ ምኑ ጋር በቃ፣ እንዴት ነው? ልክ እንደ አክሮባት ነው። በቃ ግልብጥ ብሎ ወይ ወደ ጥሩ ይቀየራል፣ ወይ ወደ መጥፎ ይቀየራል። እና አሁን የእነሱን ልጆች ህይወት ሳስበው በጣም በጣም ገረመኝ። በእውነት በጣም በወጣትነታቸው ጥሩ የሰሩ ነበረ ምናምን ግን ጥፋት በማይመስል ግን ትልቅ ጥፋት የሆነ ነገር እንደፈን ያዩት ነገር ይኸው ላይፋቸውን በጣም አመሰቃቀለባቸው። እና እኔ ትንሽ በጣም የደበረኝ እና የከፋኝ በጣም ተሰማኝ በእውነት ለምንድን ነው? እርግዝናን አይቼዋለሁ። ሴት ነኝ። እኛ ሴቶች እናቋለን፣ እንረዳዋለን። በእርግዝና ሰዓት እንደ ልዕልት፣ እንደ ንግስት የምትታዩበት ጊዜ ነው እና ሁሉም የቤቱም ውስጥ ባላችሁ እህት፣ ወንድም፣ እናት ቤተሰብ በሙሉ ጓደኞቻችሁ በቃ ተደውሎ እንኳን ምን አማረሽ የምትባሉበት ጊዜ ነው። ምንድን ያማረሽ ያማረሽ ንገሪኝ፣ ጸጉሬ ምንድን ቆ ነው የሚያስፈልግሽ፣ የሆነ ነገር ልሰሩ ስትሉ፣ ይሄንማ አንቻት ሰሪ እየተባላችሁ፣ በቃ መሬት አይንካሽ የምትባሉበት ታይምን በእስር ቤት ማሳለፏ በጣም በቃ ከበደኝ። በዚህ እድሜ አለዛውም እና የሰው ልጅ ህይወት ምን ቦታ እንደሚቀየር አታውቁትም። በቃ እና በጣም አዘንኩኝ የእውነት እንደገና ደግሞ እርግዝናውን እንዲያሳልፋ፣ በመውለድ ደግሞ የሚመጣ ዲፕሬሽን አለ እና መውለድ ስትወልዱ የሆርሞን መቀየር አለ። ምን አለ እና ራሱ ከወሊድ ጋር ተያይዞ የሚመጣ ድብርት አለ። ድብርት የሚባል ነገር ምንም ሳይጎልባችሁ ሆድ የሚብሳችሁ የምታለቅሱበት በቃ የሌለውን ብቻ የምታዩበት ሁሉ ነገር ተሟልቶ የሌለ ነገር የምታዩበት ጊዜ አለ እና እሱን እሱን እስር ቤት ማሳለፏ እንደ አንዲት ሴት እንደ አንዲት እናት በጣም በጣም በቃ ፊል አደረግኩኝ በእውነት እና አያችሁ፣ በቃ እኔ የተገነዘብኩት የተረዳሁት ነገር ምንድን ነው? የሰው ልጅ ነገን አያቅም። እንኳን ነገን ከሰከንድ በኋላ የሚሆነውን ነገር አናቅም። የምናቀው ነገር የለም እና እነዚህ ልጆች በሰላም እንግዲህ ምን ምንድነው አሸንዳ ነው፣ ምን ሊያከብሩ ነው እንግዲህ አይደለ፣ ሊሄዱ ሲሉ ፕሌን ውስጥ እንደዚህ አይነት ነገር የተፈጠሩ እና ይሄንን ስታዩ በሰላም እንግዲህ ወጥተው ስንት እቅድ ነበራቸው እንግዲህ፣ እዛ ቦታ ላይ ሲደርሱ የሚያደርጉት ነገር ስንት ፕላን የነበራቸው ልጆች ናቸው። በዛች ቅጽበት ላይፋቸው እንደዚህ ምስቅልቅል ብሎ እስር ቤት እየሱስም፣ እስር ቤት ደግሞ ቃሉ ራሱ ነው የሚያስራችሁ፣ ቃሉ ያስራችኋል። በቃ የሆነ ምንም ሁሉ ነገር ቢሟላላችሁ ሊሟላም አይችልም። ያው ሰው መቼም ሊታረም ነው እዛ የሚገባው አይደል፣ ሁሉ ነገር አይሟላላችሁም። ግን ቢሟላ ራሱ እስር የሚለው ቃል በቃ የሆነ አስሮ ነው ቁጭ የሚያደርጋችሁ። በቃ ነጻነት እንደሌላችሁ ይሰማችኋል። ምናምን አይቸው ሳይሆን ያው በቃ እገምታለሁ እኛ አንድ ቀን ሁለት ቀን እንኳን ሆስፒታል ወልደን ስናደር በጣም የሆነ የስር አይነት ስሜት ነው የሚሰማን። እና ይህን ሁሉ ጊዜ መግፋቷ እንደው እግዚአብሔር ጨምሮ ጨምሮ ጸጋውን ያብዛላት ጨምሮ ጨምሮ ትዕግስቱን እንደው መቻሉን ይስጣት በእውነት። ሌላ ምንም የምለው ነገር የለምና አሳዘነችኝ። እንደ እናት አንዲት ሴት ልጅ እንዳለቻት እናት እንዲሁም መውለድን ማርገዝን ስለማቅ በጣም ፊል አደረኩኝ እና እግዚአብሔር እና ወገኖቼ፣ የሰው ልጅ ላይፋችሁ ምን ሰዓት እንደሚቀየር አታውቁትም። በረከትም ሲመጣ እንደዚሁ ነው፣ በበረከት ላይ በረከት እየተትረፈረፈ ነው የሚመጣው። ምኑ ጋ ነው ምን ሰርቼ ነው ምን አድርጌ ነው እስክትሉ ድረስ አንዱ ባንዱ አንዱ ባንዱ ይጨመራል። ችግርም ሲመጣ እንደዛ ነው። ላይፋችሁ ሲቀየር እንደዚህ በማታውቁትና በማታሰቡት ነገር ሊበላሽና ሊቀየር ይችላል። ለዛ እኮ ነው ለነገ አትጨነቁ፣ ለነገ ክፋቱ ለቀኑ ክፋቱ ይበቀዋል ይላል የእግዚአብሔር ቃል። እና ለነገ እንዳንጨነቅ እግዚአብሔር የተናገረን ያ ነው። ነገን የሚያውቅ ሰው የለም፣ ነገን ማንም አያውቀው። እና ለነገ አትጨነቁ ሲለው እግዚአብሔር ቃል ያ ነው። ምንም አሁን እነሱ ያውቁ ነበር ይሄንን፣ አያውቁም። ገባችሁ? አያውቁትም። ስለዚህ እኛም እንደዛው ነን። አሁን የቶ አንዳንድ ሰዎችም እንደዚሁ በቃ ደርሻለሁ ምናምን፣ ቡና አፍልተሽ ጠብቂኝ፣ እንትን ጋር ደርሻለሁ፣ እየመጣሁ ነው፣ መኪናው በቃ ደርሷል ተብሎ አክሲዳንት ደርሰውበት መኪናው የሞቱ ሰዎችም እናውቃለን አይደል? እና እንደዛ እንደዛ ስለሆነ አሁን ላይ ሰዎች፣ አንዳንድ ሰዎች በውስጥም የምትናገሩ ሰዎች አላችሁ፣ እንዲህ ላይቭ ስገባ ደግሞ የምትናገሩ አላችሁ። በጣም ላይፍ የከበዳችሁ የመረራችሁ፣ አያችሁ አይደል? ነገሮች ባላሰባችሁት መንገድና ባልጠበቃችሁት ሁኔታ መስመር መስመራቸውን ይቀይራሉ። ነገን አናቀው። ነገ ምን እንደሚፈጠር ስለማናቅ አትጨነቁ። ዘላለም እንደሚኖር ሰው ነው አንዳንድ ሰዎች የምትጨነቁት፣ በቃ የሰው እድሜ ሰባና ሰማንያ የተባለው ነገር ተረስቶ በጣም በቃ ሙዚቃ እየገባ ነው እንዴ! ሙዚቃ ሽሽት ነበር የወጣሁት። ሰባና ሰማንያ እድሜ መሆኑ ተረስቶ በጣም ዘላለም እንደሚኖር ሰው የምትጨነቁ ሰዎች እንግዲህ ይሄ ትምህርት ይሆናቸዋል ብዬ ገምታለሁ። የሰው ልጅ ሕይወት የቱ ጋር እንደሚያበቃ፣ የቱ ጋር እንደሚበላሽ፣ የቱ ጋር ምን እንደሚፈጠር የምናውቀው ነገር የለም። በእርግጥ ልጆች ናቸው፣ ነገ ወጥተውም ከስር ወጥተው ላይፍን ሀ ብለው እንደ አዲስ መጀመር ይችላሉ። ልጆች ናቸው። ሁለቱም ሁለት ሳይሆኑ ሌሎችም አሉ አደለ ያው ሁለቱ ብቻ ናቸው በደንብ የሚታወቁት በሚል ነው እንጂ ሁለቱ ብቻ አይደሉም። እና ሙዚቃ እየገባ ቢ ስለሆነ ነው የሚሽከረከረው። እና ወገኖች ዘላለም እንደሚኖር ሰው አትጨነቁ። ህይወታችን መቼ የቱ ጋር እንደሚስተካከል የቱ ጋር እንደሚበላሽ አናውቅም። ነገን የሚያውቀው እግዚአብሔር ብቻ ነው። ይህንን ነው ልላችሁ የምፈልገው። የሚደርሱኝ መልእክቶች ስላሉ ነው በተለያየ እንትን የሚደርሱኝ ነገሮች ስላሉ ይሄ ትምህርት ይሆነናል። እኛ መቼም ያንዱ ላይፍ ለአንዱ ትምህርት ይሆነዋል። አይደለ? ለዛ ነው መጽሐፍ ቅዱስም የተጻፈልን እኮ። ለዛ ነው እምነታችን እንዲጨምር ያንዱ ታሪክ ለአንዱ ጉልበት እንዲሆን እና ሁላችንም እንጸልይላቸው። ኤኒዌይስ እና እኛ እንደዚህ ያሳዘኑን፣ እንግዲህ እናት አባት እንዴት ሊሆን እንደሚችል ማሰብ አይከብድም። እናስባለን ምን ያህል በጭንቀት ውስጥ እንደሚያልፉ እና እንግዲህ እግዚአብሔር እግዚአብሔር ያለው ነው በሕይወታችን የሚሆነው ምንም ሆነ ምን እግዚአብሔር ሳያውቀው በሕይወታችን የሚያልፍ ነገር ስለሌለ እግዚአብሔር እንድንችልበት የሚያደርግ ጸጋን ያብዛል ለሁላችንም። አያችሁ ብዙዎቻችሁም ላይፍ መሮኛል። ይህ ምናምን አመት ልጆች እንግዲህ እነዚህ ልጆች የገንዘብ ችግር አልነበረባቸውም። የፍቅር ችግር አልነበረባቸውም የሰላም ችግር አልነበረባቸውም። በስነ ስርዓት የሚኖሩ ልጆች ነበሩ። ደስ እያላቸው ሰውን እያዝናኑ የሚኖሩ ልጆች ነበሩ። እንግዲህ ግን ላይፋቸው በዚህ አይነት ቅጽበት ተበላሽቶ እንደዚህ ሆነ። ግን ተስፋ አለ። ምንጊዜም ከመኖር ተስፋ አለ። ካለመኖር ነው ተስፋ የሌለው እንጂ ሰው የሰው ልጅ ሲሞት ነው ተስፋ አብሮ የሚሞተው እንጂ በህይወት እስካለ ድረስ የሰው ልጅ ተስፋ አለው። እነዚህ ልጆች አንድ ፍሬ ልጆች ናቸው። ሰው ሀምሳና ስልሳ ዓመት ምን ሆኖት በተስፋ ነው የሚኖረው፣ እንኳን አይደለም በእነዚህ በአንድ ፍሬ ልጆች ህይወት ይቅርና ማለት ነው። ነገ ታርመው ሲወጡ ከስተታቸው ታርመው ጥሩ ነገር አድርገው ያው ማረሚያ ውስጥ አይደል ያሉት፣ እና ታርመው ይወጣሉ። እቺ ጊዜ ግን ከባድ ጊዜ ነች። ለናዮ በጣም ትከብዳታለች። በእውነት ሆድ ሊብሳት ይችላል። ምክንያቱም ሁሉ ነገር ተሟልቶላችሁ እንኳን ሆድ ይብሳቸዋል። እና ታሳዝናለች፣ ብቻ በአጠቃላይ ልጁም ያሳዝናል። ኢቨን የተወለደው ልጅ እንኳን ያሳዝናል በእውነት። ግን በቃ ምን ማድረግ ይቻላል? የህይወት አንዱ ክፍል ነው። ህይወታችን ውስጥ መጥፎ መጥፎን ብቻ ዲሊት እያደረግን አንኖርም፣ ጥሩ ጥሩን ብቻ እንትን እያለን አንኖርም። አለ ህይወት ደግሞ እንደዚህ አባጣ ጎርባጣ ምናምን ሲኖራት ነው ሁልጊዜ ምቾት ሁልጊዜ ጊዜ ሰቆቃ ሲሆን ደስ አይደለም ቋረን ሰቆቃውም ምቾቱም ደብለቅለቅ ሲል ነው የሚያምረው። እና አስባችሁታል? ሁልጊዜ ጊዜ ደስታም ቢሆን እኮ ይደብራል። ሁልጊዜ ደስታ፣ ሁሉ ሰላም ራሱ ይደብራል። የማን የሆነ የእግር ኳስ ተጫዋች ካካ ነው። የካካ ሚስት በቃ ምንም ምንም አይልም ብላ ፈተዋለች። አይደለ በቃ ምናምን የለም እነሱ ቤት ጓይለም ምን የለም በቃ ሁሉ ነገር እሺ ነው ቢለው ምን በዛ ምክንያት እና። ሁሉ ነገር የሆነ ድብልቅልቅ ሲል ደስ ይላል። ምናልባት እነሱ ህይወታቸውን ያጣፍጥላቸው ይሆናል። ነገ የሚያወሩት ታሪክ ይኖራቸው ይሆናል። ገባችሁ? የሆነ ናዮ የሚባል እና ጆን ዳንኤል የሚባል ለልጆቻቸው እንኳን ሲያወሩ ማለት ነው እኔና እናት እንደዚህ እንደዚህ በቃ ቲክቶክ በሚባል ፕላትፎርም እንትን ብለን ምናምን እንደዚህ ሆነን ሀብታም ሆነን እንደዚህ ምናምን ከሚሉ ይሄንን ሀርድ የሆነውን ዲፕ የሆነውን ላይፋቸውን ሲናገሩት ጣም ይኖረዋል። ምንም ችግር የለም። አንዳንዴ የሰው ልጅ መጥፎውን ነገር ወደ ጥሩ የመለወጥ እንትን ቢኖረው ጥሩ ነው ብዬ ገምታለሁ። እና ላይፋቸውን ሲያልፍ ነው አሁን አይደለም። አሁን ላይ ይከብዳቸዋል። አሁን ላይ እንኳን ለነሱ ለእኛ ለሰማነው ይከብደናል። ለወላጅም ይከብዳል። ወጥተው ግን ሲያወሩት ታሪክ ይኖራቸዋል እነዚህ ልጆች ገባችሁ ምንም ምንድን ነው ሀርድም፣ ትሪፕ ነው ይባል ነበር ድሮ በእኛ ጊዜ። እና ሀርድ የሆነ ነገርም ጥሩ ጥሩ ነገር በቃ ጥሩ ትዝታ ይሆናል ካለፈ በኋላ። አንዳንዴ በመከራ ውስጥ አልፋችሁ አይታችሁ ከሆነ በመከራ ውስጥ አልፋችሁ ያ መከራ ካለፈ በኋላ ስታወሩት በጣም ነው እንጆይ የምታደረጉት እና እነሱም እንደዚህ ሲያወሩት፣ አንድ ፍሬ ልጆች ናቸው፣ በጣም ወጣት ናቸው ሲያወሩት በጣም ደስ ብሏቸው እንደሚያወሩት እርግጠኛ ነኝ። ይህንን ጊዜ ያቅልልላቸው እግዚአብሔር። በቃ ትዕግስት ይሁናቸው፣ ጉልበት ይሁናቸው፣ ትዕግስትን ያድላቸው። ለቤተሰቡም ለነሱ ብዬ ላለሁኝ ይህንን ልላችሁ ነው። በጣም ፊል ስላረኩኝ እንደ ሴት ልጅናት በጣም ፊል ስላረኩኝ ነው ልገባ የተገደልኩት። መልካም ቀን ወዳጆቼ አመሰግናለሁ። ባይ